ሶስት ደረጃ ነው። ይሄ ሲሰራ እንዴት እንደሚያምር ይዘ ይሄ ብቻ አይደለም፣ ብዙ ከለር አለው እና ይሄ ለማሳያ ያክል ነው። ብዙዎች ደግሞ አሁን ላይ ደግሞ ምርጫ እያደረጉ የመጡት ደግሞ ቀጭን ጥለትን ነው። እንድታዩት ነው እንግዲህ። ለውጡ ምንድን ነው? ዝርዝር ነው። ሽሪሜሪ ማለት መንድፍን ሲሆን ዝርዝር ነው ማለት ነው። ቀለል ያለች ጥለት መካከለኛ፣ ያልበዛች፣ ያላነሰች። አንዳንድ ከስተመሮች ደግሞ እንደዚህ ይወዳሉ። የደረጃ ልብስ ናት ማለት ነው። እንግዲህ እንደ ፍላጎታችሁ ደረጃውን መቅረት ይችላል። ከላይ ያለውም ከታች ያለውም እንደናንተ ፍላጎት ነው። ግን እንደዚህ ደግሞ ስታይ በጣም ያምራል። እንደምን አላችሁ ቤተሰቦቻችን! እንኳን ደህና መጣችሁ። አዳዲስ ከሆናችሁ እኔ ቴዲ ይባላለው፣ የዚህ ፕሮግራም አዘጋጅና አቅራቢ ነኝ። የዛሬዎቹ አልባሳት እናንተን ይመጥናሉ በጣም በእርግጠኝነት። አብራችሁ ቆዩ። ዛሬ ወደተዘጋጀው ይገባበሳልፍ እንግዲህ እቺ ቀጭን ልብስ ናት። ዛሬ ትንሽ በዛም ያሉት ቀጭን ጥለት ለሚወድ ነው። እንግዲህ በዛሬው ቪዲዮ የመጣ ነው ደግሞ ድምቅ ብሎ የሚታየው ከሁሉም ኦሬንጅ ነው። ግን ያው ዙሪያዋን በአንድ ፍሬም ነው የዘጋት ኦሬንጅ ብቻ አይደለም የተለያየ ከለር አለበት። ይህ ዘወትር እሁድ እሁድ ሰንበት ቤተክርስቲያን ለመሳብ ይሆናል ብዙ ሰዎች ደግሞ አሁን ላይ ደግሞ ምርጫ እያደረጉ የመጡት ደግሞ ቀጭን ጥለትን ነው። ለምን ቀለል ብሎ ስለሚለበስ ነው መሰለኝ። ቀጭን ጥለት ቀጭን ጥለት ነው ጥያቄው በሙሉ እንግዲህ ዛሬ ደግሞ በቻል ነው መጠን ቆንጆ ናቸው ብለን ያቀረብንላችሁ እነዚህን ይመስላሉ። ይኸው እንግዲህ ይሄ አራት አርብ ነው ማለት ነው ቆንጆ ሆኖ ተሰርቶ አምሮበት እንግዲህ አስራ ሶስት ሺ ብር ነው ማለት ነው። ወደዚችኛዋ ልብስ ስመጣ ደግሞ ይህችም ቆንጅዬ ልብሳችን ናት ማለት ነው። በጣም የምታምር ናት ዲዛ ላይ ነው እ ቀለል ብላ ለመታየት ለሚፈልግ ሰው አማራጭ ትሆናለች ብለን ያቀረብነው። ሁለተኛ ደግሞ ለየት የሚያደርገው ነገር ምንድን ነው? አምስት አርብ ነው ይህ ልብስ ማለት ነው። አምስት አርብ ነው። አምስት አርብ ነው የቀረበላችሁ እንግዲህ ያው አምስት አርብ ሲሆን ታውቃላችሁ እንዴት ትልቅና ቆንጆ ልብስ እንደሚወጣው ማለት ነው። ስለዚህ የእናንተ ምርጫ ብቻ ነው የሚጠብቀው። ይሄ ልብስ ወርዱም ራሱ እንደምታዩ ሰፊ ነው አርቡ ማለት ነው። ለስላሳ ነው፣ መነኑ ሁለት አይን ነው እንደነገርኳችሁ፣ በአምስት አርብ ነው ይሄ ልቅ ልብስ ነው የሚወጣው ሲያልቅለት ማለት ነው። በምትፈልጉት እናንተ በወራጅም በዙሪያም እኛ መስራት እንችላለን። እናንተ ብቻ ፍላጎታችሁን አሳውቁን። ይሄ ልብስ ቆንጆ ሆኖ አልቆለት ተሰርቶ አስራ አምስት ሺህ ብር ነው ማለት ነው። ወደ ነጠላው ስመጣላችሁ ይኸው ነጠላው እንግዲህ እንዴት እንደሚያመቅ እራሱም ነጠላውም ሻይን የሚያደርግ ነው። ከቀሚሱ ጋር ተመሳሳይ ነው። ጥለቱ ራሱ በቂ ሆኖ የተሰራ ነው። በጣም ለስላሳና ቆንጆ ልብስ ነው። ስለዚህ ይህም እንግዲህ ተሰፍቶ ሲነጠል ትልቅ ልብስ ይወጣዋል ማለት ነው። ያለብሳል። በእርግጠኝነት ቆንጆ ሆኖ ይታያል ማለት ነው ሲለብሱት። ይህችም ቀጭን ጥለት የምትባል ናት። ቆንጆ ምንም የማይወጣላት በእርግጠኝነት ደማኞቼ ይወዷታል ብዬ ስላመንኩባት ነው የመጣሁት። እነዚህም ሁሌ የሚለበሱ ልብሶች ናቸው። አራት አርብ ነው። ሁለት አይን መነን ነው። አርቡም ሰፊ ነው እንደምታዩት። ይሄ ልብስ ሲገጣጠም ነው የሚታወቀው እና ሲገጠም ትልቅ ልብስ የሚወጣው ልብስ ነው። ይሄ ደግሞ አልቆለት በእናንተ ፍላጎት ከወገብ በላይ ተጠልፎ ተሰርቶ 14 ሺህ ብር ነው። ይኸው ነጠላው በጣም ትልቅ ነው። ይሄ ወርዱ ነው እንግዲህ በጣም ትልቅ ነው፣ ሰፊም ነው ራሱ አሁን ይሄ ሲነጠል ትልቅ መሆኑ ያስታውቃል ማለት ነው። ወደ ቀጣዩ ስመጣ ደግሞ እችም ቀጭን ጥለት ናት። ያው እንግዲህ ፍላጎት ስለሆነ ነው፣ ግን ልብሱ ይለያል፣ መነኑ ይለያል። አሁን ሽሪሚሪ የሚባል ነው። ያው ብዙ ሰው ስለሚደውል ብዙ አስተያየት ስላለ ያንን በማማከል ነው እንግዲህ ዘን የቀረብ ነው። እንደዚህ ሽሪሚሪ ለምትፈልጉ ደግሞ ይኸው በአማራጭ አለ፣ ሞልቷል። ግን እቺ ለማሳያ ያህል ነው መደቧ ሻምፓይን የሆነች ወርቀ ዘብ ናት። በእያንዳንዷ ላይ ደግሞ የተለያዩ ከለር ገብቶባታል ማለት ነው። ይችም እንግዲህ ቆንጆ ሆኖ ተሰርቶ በእናንተ ፍላጎት 13 ሺ ብር ናት ማለት ነው። ይኸው ነጠላው ወርዱን ይኸውት በጣም ትልቅ ነው። ይሄ ሲሰፋ ሲነጣል ትልቅ ይሆናል ማለት ነው። ወደዚችኛዋ ስመጣ እችም እንግዲህ ሽሪ ሜሪ ናት ማለት ነው። ሽሪ ሜሪ መሆን እንዲታወቅ እንዲታያችሁ እንድታውቁት እንግዲህ ሽሪ ሜሪን ለማታውቁ ምናልባት ልትኑሩ ትችላላችሁና እንደዚህ ዝርዝር የሆነ እንድታዩት ነው። እንግዲህ ለውጡ ምንድን ነው? ዝርዝር ነው። ሽሪ ሜሪ ማለት መን እንድፍን ሲሆን ይሄ ዝርዝር ነው ማለት ነው። እችም እንግዲህ አልቆላት ቆንጆ ሆና አስራ ሶስት ሺህ ብር ናት። ስለዚህ እችን ልበሷት። ወደ ነጠላው ስመጣ ይኸው እንደግድሁ ነጠላው ትልቅ ነው። እንደምታዩት ቁመቱን አያችሁት፣ ቁመቱ ትልቅ ነው። ክልል ብሎ መታየት የሚፈልግ ሰው ቶሎ መደወል አለበት፣ በዚህ ቪዲዮ ማለት ነው። ዛሬ እንግዲህ በጣም ቆንጆ ቆንጆ ልብስ ነው ይዤላቸው የቀረብኩት በጣም የሚያምር ነው። ይሄም አዲስ ነገር ነው። ስለዚህ አዲስ ነገር ለምትፈልጉት ይኸው መጥቶላቸዋል። በፒንክና ቡኒ ነገር ናት የዞረባት። ዲዛይኗ ላይ ሻይን ያደርጋል። ዲዛይኑ እንዳለ መሀል ላይ የገባበት ሻይን ያደርጋል ማለት ነው። አርቡም ይኸው እንደሁልጊዜው ሰፊ ልብስ ነው። ይሄ ተገጣ አጣጥሙ እንግዲህ ትልቅ ልብስ ነው የሚወጣው። አርቡ ከሰፋ በአራት አርብ ራሱ በቂ ነው የሚሆነው ማለት ነው። ስለዚህ ይሄ አራት አርብ ነው፣ ቆንጆ ልብስ ነው። መለኑም ለስላሳና ሁለት አይን ነው። ጊዜም እንደምንነግራችሁ እና ይህንን ልብስ ለምትፈልጉም ደግሞ ይኸው በአማራጭነት አቅርበንላችኋል። እና እዘዙት፣ ልበሱ ነው የምንለው። ይሄ እንግዲህ ቆንጆ ሆኖ አልቆለት። ይሄም አስራ ስድስት ሺ ብር ነው ማለት ነው። አንዱ ደግሞ የተለየ ልብሳችን ደግሞ ይሄ ነው። ይሄ እንግዲህ እንደምታውቁት ብዙዎቹ ያውቁታል፣ እንግዲህ ቻይና ነው ይባላል እኛው ሀገር ነው የሚሸመነው። ሸማኔ ነው የሚሰራው፣ ግን ቻይና ልብስ ይባላል። ቻይና ያስባለው ክሩ ነው ክሩ የቻይና ክር ነው ማለት አይደለም፣ ሳባ ማለት ነው። በጣም ቆንጆ ልብስ ነው። ሶስት ደረጃ ነው ይሄ። ሲሰራ እንዴት እንደሚያምር ይሄ ብቻ አይደለም። ብዙ ከለር አለው እና ይሄ ለማሳያ ያክል ነው። እናንተ በምትፈልጉት በሚያምር ዲዛይን እዘዙን፣ እኛ እንሰራለን። ቆንጆ አድርገን ከከለሩ ጋር አመሳስ ለምን ችለውን ሁሉ አድርገን እንሰራላችኋለን። 16000 ነው። ጠላው ራሱ ምን እንደሚያክል ይሄ ታጥፎ ነው ሲነጠል ተሰፍቶ ምን እንደሚያክል ማለት ነው። በጣም ሰፊ ነው። እንደገና ደግሞ ትልቅ ነ ሲነጠል በጣም ነው የሚያምረው። ወደ ዚችኛዋ ስመጣ ደግሞ ይኸው እንግዲህ እዩት፣ ይቺም መካከለኛ ጥለት ያለው ልብስ ነው ማለት ነው። እንዳለ ወርቀ ዘብ ነው። ይህንን አማራጭ ደግሞ ለምትፈልጉ ይኸው ይዘንላችሁ መተናል። ቀይ እንግዲህ ማንም ሰው የሚወደው ከለር ነው። ብዙ ጊዜ የሚፈልጉት ወጣትም ሆነ ትልልቅ ሰዎችም የሚያዙን ቀይ ነገር ነው እና ቀይ ነገር አያርፍበትም። ሁሉንም ሰው ደመቅ አድርጎ ስለሚይዝ ነው መሰለኝ ሰው ይፈልገዋል እና እንደዚህ ደግሞ ለምትፈልጉ እናቶች ይህም ለምትፈልጉት ፕሮግራም ይሆናል፣ በእርግጠኝነት ማለት ነው። አላነሰም አልበዛም፣ መካከለኛ ይባላል ይሄ አሁን። ስለዚህ እንደዚህ ለምትፈልጉት እዩ፣ እንደገና ደግሞ እዩ ስፋቱ። ይሄ አንዱ አርብ ነው እንግዲህ። ይህን ያከለው አራቱ አርብ ደግሞ ምን እንደሚያከል ይሄ ትልቅ ልብስ ነው የሚወጣው። ስለዚህ ይህን የምትፈልጉ ሰዎች እዘዙ። ከወገብ በላይ በምትፈልጉት ዲዛይን ይህም ቆንጆ ሆኖ ተሰርቶ አልቁለጥ 17 ሺ ብር ነው። ወደ ነጠላው ስመጣ እንግዲህ ይኸው፣ ትልቅ ነው፣ ሰፊ ነው፣ ትልቅ ነው። ይሄ ሲነጠል የታወቀ ነው። እንግዲህ ሁሌም እንደምላችሁ እንግዲህ ይሄም ራሱ አንድ ቀጭን ልብስ ይወጣል። ወደዚችኛዋ ስመጣ ደግሞ እችኛዋም ልብሳችን በጣም የምታምር ቀለል ያለች ጥለት መካከለኛ ያልበዛች ያላነሰች። አንዳንድ ከስተመሮች ደግሞ እንደዚህ ይወዳሉ፣ ያልበዛም ያላነሰም ይወዳሉ። ይው በዛ ምክንያት ነው ይሄን ያቀርብንላችሁ። በተረፈ ደግሞ እንደምታዩት በጣም የሚያምር ዲዛይን ነው ያለው። የሚያማምሩ ከለሮች ተሰባጥረው ቆንጆ አድርገውታል ልብሱን። ስለዚህ እናንተ አይታችሁ የወደዳችሁትን መምረጥ ነው የሚገባ ባቸው ወርዱም እንግዲህ ሰፊ ነው። ይሄ አራት አርብ ነው በሚያምር እና እናንተ በምትፈልጉት ቆንጆ አድርገን ሰርተን እንልክላቸዋለን። ሁለት አይነት መነን ነው ለስላሳ ነው። ይህም በጣም በቂ ነው። በቃ እናንተ ለምትፈልጉት ፕሮግራም ቀለል ለማለት ይሄም እንግዲህ ቆንጆ ሆኖ አልቆ ተሰርቶ ሲያልቅለት 13ሺ ብር ነው። ስለዚህ ቆንጆ ልብስ ነው ማለት ነው። ነጠላው ራሱ እንደምታዩት ልቅ ነው፣ ሰፊ ነው። ይሄ ተገጣጥሞ ተሰርቶ እንግዲህ ሲሰፋ ትልቅ ነጠላ ነው የሚወጣው። ስለዚህ ለማሳየት ያክል ነው። ያው እንደዚህ ሲለበስ አያምሩ? እስኪ በደብ እዩትና እንግዲህ ኦርደር ማድረግ የምትፈልጉ ደር አድርጉ ነው የምንለው። ወደዚህኛው ልብስ ስመጣ ደግሞ ይሄ አንድ ደረጃ ያለው ልብስ ሆኖ በጣም የሚያምር ያልጮኸ ነው፣ ዝም ያለ ነው ግን ያምራል በጣም ማለት ነው። አየደረጃው ደረጃው መውጣት ይችላል፣ ግን በጣም ያምራል። ይህንን ለምትፈልጉ እናቶች እንግዲህ አቅርበንላችኋል። እንግዲህ እዩት እንዴት እንደሚያምር እንትኑ ማለት ነው። ዲዛይኑ በጣም ቆንጆ ነው። የተለያዩ ከለር አሉበት፣ ግን በጣም የሚያምር ልብስ ነው። ልብሱ ደግሞ ሲያልቅ ነው የሚያምረው። ስለዚህ እዘዙን ማብዬ እዘዢ እዘዢ፣ ታምሪበታለሽ። በእርግጠኝነት ቆንጆ ሆነሽ ትታይበታለሽ። ሁለታይን መነን ነው። ሁልጊዜም እንደምንለው አርቦ አራት ነው። ይሄ ይሄ ተሰርቶ ሲያልቅ ምን አይነት ትልቅ ልብስ እንደሚወጣው ይኸው ራሱ ልብሱ ይናገራል። ይሄ ልብስ አልጎ ተሰርቶ ከወገብ በላይ በእናንተ ፍላጎት ሀያ ሁለት ሺህ ብር ነው። መጠለውም በጣም ትልቅ ነው። ወርዱ ይሄን ያክላል። ታጥፎ ነው ሲዘረጋ በጣም ትልቅ ይሆናል። ስፋቱም ስፋት አለው። ስለዚህ ሲነጠል ትልቅ ነው የሚሆነው ማለት ነው። ይሄ ደግሞ ጥለቱ ይወጡ። ይሄ ራሱ አንድ ልብስ ይወጣዋል። ጠለው ጥለት ማለት ነው። ወደዚችኛዋ ልብስ ስመጣላችሁ ደግሞ በጣም የምታምል ቆንጆ የቅልብጭ ብላ ወጣች። ዲዛይኑ የሚያምር፣ የማትሰለች፣ ሁልጊዜ መለበስ የምትችል ተወዳጅ ልብስ ነው። ተወዳጅ ሆና የደረጃ ልብስ ናት ማለት ነው። እንግዲህ እንደ ፍላጎታችሁ ሆኖ ደረጃውን መቅረጥ ይችላል። ከላይ ያለውም ከታች ያለውም እንደናንተ ፍላጎት ነው። ግን እንደዚህ ደግሞ ስታይ በጣም ያምራል። ፍላጎታችሁን ብቻ እናንተ ማሳወቅ ነው። እኛ እናንተ ሀሳብ ነው የምንቀበለው። እና እንደምታዩት ቀይ ቡኒ ሆና በላዋ ላይ ነጭ የዞረባት ናት። እና በጣም የምታምር ልብስ ናት። እች እንግዲህ ልብሷ የምታምረው ሲያልቅላት ነው ማለት ነው። ጥለት ያምራል። ይሄም አራት አርብ ነው። እንደ ሁልጊዜው በጣም የሚያምር ነው። ለስላሳ ነው መነኑ ሁለተኛ ነው ይሄ። በሌላም ከለር አለው፣ አሳያችኋለሁ። ይሄ አንደኛው ከለሩ ነው ማለት ነው። ሁለተኛ ከለሩን ደግሞ ላሳያችሁ ማለት ነው። እናንተ በምትፈልጉት ታውቃላችሁ። ሁለተኛ ከለሩ ይሄ ነው ማለት ነው። ስለዚህ እናንተ ምርጫ ብቻ ነው የሚጠበቅባችሁ። የወደዳችሁትን ከለር ማዘዝ ትችላላችሁ፣ ያንን ቀዩንም ብትፈልጉ ይህንንም ከፈለጋችሁ ያው ለአማራጭ ያክልን ያመጣንላችሁና የእናንተ ፍላጎት እናንተው ታውቃላችሁና ይሄንን ይሄ ሌላኛው ከለሩ ነው ማለት ነው በጣም የሚያምር ልብስ ነው ሲያልቅለት በጣም ነው የሚያምረው ማለት ነው። እንዴት እንደሚያምር ከነጠላው ጋራ ደግሞ በጣም ነው የሚያምረው እና ስለዚህ ይሄ ልብስ እንግዲህ ቆንጆ ሆኖ አልቆ ተሰርቶ 14 ሺ ብር ነው ማለት ነው። ነጠላውን ላሳያቸው። ነጠላው እንግዲህ ትልቅ ነጠላ ነው። ሲሰፋ ነው የሚታወቀው ሲነጠል ለስላሳና ያው የታወቀ ነው። ጊዜም የሆንትኑ ራሱ ጥለቱ ራሱ በቂ የሆነ የተሰራ ነው። ከጥበቡ ላይ የወጣ ነው። በጣም የሚያምር ልብስ ስለሆነ እንግዲህ የምትፈልጉትን ከላይ እናንተ ማዘዝ ትችላላችሁ። ወደዚህኛው ልብስ ስመጣላችሁ፣ ይሄ ደግሞ ትልቁ ልብሳችን ነው ማለት ነው። በጣም የሚያምር ነው። ዩት እንግዲህ ይሄ ድምቅ የሚያደርግ ይችላል። ይሄ ማንን የሚፈልጉበት ፕሮግራም እነሱ የሚሄዱበትን የማድረግ ሀይል አለው። እንደዚህ መስራት ይቻላል። ደረጃውንም መቁረጥና ማስወጣት ይቻላል። እንግዲህ የእነሱ ፍላጎት ነው። በጣም ሻይን የሚያደርግና ብዙ ከለር ያለበት ልብስ ነው። ልብሱንም ዲዛይኑንም እንደዚህ ቆንጆ ሆኖ እንዲወጣ ያደረገው የተለያየ ከለር ስለገባበት ነው ማለት ነው። ስለዚህ ይሄ በጣም የሚያምር ልብስ ነው የሚወጣው። እናንተ ላለባችሁ ፕሮግራም ይሄ ቆንጆ ልብስ ነው እና ስለዚህ ብታዙት ደስ ይለኛል ብዬ ነው እና ሰፊ ነው። አራት አርብ ነው። ሰፊ ነው። ይሄ አራቱ ማርብ ሲገጠም ትልቅ ልብስ ነው የሚወጣው ለሚፈልጉት ማለት ነው። ስለዚህ እናንተ በምትፈልጉት ከወገብ በላይ ጠልፈንኛ እናስረከባለን ማለት ነው። በጣም ቆንጆ ልብስ ነው። መነኑ በጣም ለስላሳና ሶፍት የሆነ ነው መታ ተደርጎ የተሰራ ሁለት አይን መነን ነው እና ይህ ልብስ እንግዲህ በእናንተ ፍላጎት ሲያልቅለት ቆንጆ ሆኖ 18ሺ ብር ነው። ወደ ነጠላው ስመጣላችሁ ነጠላ ነው ይሄ ነጠላ ነው። እንዳቀረብ ነው ይሄ ራሱ ራሱ እንችሎ ቀሚስ ነው የሚያክለው በቃ ከቀሚሱ ጋራ ይሄዳል ተብሎ ሸማኔው የሰራው ነው። በጣም ትልቅ ነው እንግዲህ እናቶች እንደዚህ በደንብ ማየት አለባቸው። ይሄ በጣም ነው የሚወዱት እናቶች፣ እንደዚህ ተለቅ ሲል ማለት ነው። ስለዚህ ይሄ በጣም የሚያምር ልብስ ነው። ቆንጆ ነው። ነጠላው ተሰፍቶ ሲነጠል ደግሞ ምን እንደሚያክል እና ከቀሚሱ ጋራ ሲለበስ በጣም ነው እንግዲህ እንደሚያምር ማለት ነው። ይሄ ልብስ በጣም ቆንጆ ነው እና እዩት እስኪ በደንብ እኛን አምናችሁ ምርጥ ነገር ያቀርባሉ ብላችሁ ነው የምትመጡት። በተቻለ መጠን እንግዲህ ከሳምንት ሳምንት ደግሞ ለእናንተ የሚሆነውን እናቀርባለን። ሰብስክራይብ አድርጋችሁ የደወል ምልክቱን ተጭናችሁ ቤተሰብ ብትሆኑ ቪዲዮ እንደለቀቅን ግን ወዲያው ይደርሳችሁና አዳዲስ ነገር ሳያመልጣችሁ ትመለከታላችሁ ማለት ነው። እጅግ አድርጌ አመሰግናለሁ። ሳምንት እንመለሳለን።